የሻሸመኔ ከተማን የጽዳት ችግር ለመቅረፍ የከተማው አስተዳደር ከ230 ሚሊዮን ብር በላይ በማውጣት ያስገነባው የደረቅ ቆሻሻ ማስወገጃ ስፍራ የተገነባለትን አገልግሎት መስጠት ጀምረዋል። በዚህም ሻሸመኔ ከተማ ስትቸገርበት የነበረው ደረቅ ቆሻሻ በፊት በቦታ እጦት ምክንያት በማህበረሰቡ ላይ ሲጣል የነበረው አሁን ቦታ አግኝቷል ይላሉ የከተማ ነዋሪዎችና በቦታው በስራ ላይ የተሰማሩ የማህበረሰብ ክፍሎች። የሚደፋ የነበረው ዜሮ ዘጠኝ ነው እና ይሄ ይህ ተስተካክሎ እንደዚህ መሆኑ ለማህበረሰቡ ለሁላችንም ጥሩ ይመስለኛል። አንያ ከተማውን የበለጠ ጽዱ ያደርገውን በፊት ሲደፋ የነበረው መሃል ከተማ ነው። 09 ማለት መሃል ከተማ ነው እኔ እንደማውቀው። ግን ይሄ እንደዚህ ተሰርቶ እዚህ መምጣቱ ማለት ይሄ አካባቢ አሁን መንደሮች የሉም። ብዙ ለማህበረሰቡ ተጽዕኖ የሚያመጣ ነገር የለውም። በከተማ ውስጥ የሚገኘው ሁሉም ቆሻሻ ወደዚህ መጥቶ እየተቀበረ ነው። ይህ ለከተማዋ ጽዳት ወሳኝ ነው። ይህ ስፍራ ቆሻሻ የሚወገድበት ቦታ ብቻ ሳይሆን ቆሻሻው ተለይቶ ወደ ገንዘብ እየተቀየረበት ያለ ቦታ መሆኑን ነው የሚናገሩት። በዚህም መንግስት የአርሶ አደሮችን ምርትና ምርታማነት ለመጨመር በከፍተኛ ወጪ ወደ ሀገር ውስጥ የሚያስገባውን የኬሚካል ማዳበሪያ የሚተካ የተፈጥሮ ማዳበሪያ እየተመረተበት ተሰጥቶበት ይገኛል። ማህበረሰባችን ከዚህ በፊት የከብቶች ፍግ ነበር የሚጠቀመው፣ አሁን ከብት የለም። ይህ ምርጥ እንዲቀጠለና ማሳ ላይ ስራ ከተሰራበት ጥሩ ነው ብዬ አስባለሁ። ማሳ ረት እዚህም ባሻገር የደረቅ ቆሻሻ ማስወገጃ ስፍራው ብዙዎችን ከስራ አጥነት ችግር አውጥቶ የስራ ዕድል ተጠቃሚ አድርጓል። ከከተማ ውስጥ ደረቅ ቆሻሻ በመሰብሰብ ላይ ከተሰማሩ ማህበራት ጀምሮ በቦታው ላይ ቆሻሻውን የሚቀበሉና ለይተው ለአገልግሎት እስከሚያበቁ ሰራተኞች ድረስ ተጠቃሚ መሆናቸውን ይናገራሉ። የስራ እድል ፈጥሮልናል። ሩቅም ሄደን ወጪ አናወጣም። ነዋሪነታችንም እዚው አካባቢ ስለሆነ ባይ ይህ የደረቀ ቆሻሻ ማስወገጃ ስፍራ አገልግሎት ከጀመረ በኋላ በከተማ መንገዶች ውስጥ ምንም አይነት የደረቀ ቆሻሻ እንዳይታይ ለማድረግ በትኩረት እየተሰራ መሆኑን በከተማ አስተዳደር ማዘጋጃ ቤት የደረቀ ቆሻሻ አያያዝ ቡድን አስተባባሪ አቶ ዝናቡ ማሙዬ ይገልጻሉ። በዚህም ነዋሪዎች ሲቸገሩበት የነበረውን ቆሻሻ ቤት ለቤት በመሄድ በማህበራት ዘንድ እየተቀበልን እያስወገድን እንገኛለን ብለዋል። በሌላ በኩል ከተማ ተደራጅተው ቆሻሻን የሚያጓጉዙ የሚለዩ እና የሚሰበስቡ ተደራጅቶ ከማህበር ጋር ወይም ከማህበረሰቡ ጋር ቆሻሻ ከሚያመነጩ ሰዎች ጋር ስላገናኛቸው ሰዎች ወይም ማህበረሰቡ ቆሻሻን በቀላሉ ከማህበራቶች ጋር ተገናኝተው ቆሻሻውን ሰብስቦ ማስረከብ ችሏል ማለት ነው። ይህ ምን ያመጣል? በየቦታ ተበታትኖ የሚቀር ቆሻሻ ያስቀርልናል ማለት ነው። ወደ ስፍራው የሚመጣውን ቆሻሻ በዘርፍ በመለየት አብዛኛው ተመልሶ አገልግሎት ላይ እንዲውል የማድረግ ስራ ነው የተከናውነው ይላሉ። በዚህም የአርሶ አደሮችን የማዳበሪያ አቅርቦት ችግር ይፈታል ብለን ተስፋ ያደረግነው የተፈጥሮ ማዳበሪያ ተመርቶበታል። ቆሻሻ በሶስት እናካፍላለን ማለት ነው። አንደኛ ቆሻሻ ወደ ኮምፖስት ወይም ወደ ቅላጭ እንቀይራለን። ሁለተኛ ወደ ማስወገጃ ቦታ የምንወስዳቸው ቆሻሻ ነው። በዚህ ስራ እስከ ስድስተኛ ወር ወይም ላለፉት ለስድስት ወር በሰራ ነው፣ ሀያ ስምንት ፐርሰንት የሚያክል ቆሻሻ ወደ ላንድ ፊል ያስወገድ ነው ሲሆን፣ ሰላሳ ሦስት ፐርሰንት ደግሞ ለኮምፖስት ምርት አውለናል። የከተማዋ ማዘጋጃ ቤት ምክትል ስራ አስኪያጅ እና የጠቅላላ አገልግሎት ዘርፍ ኃላፊ አቶ አሚን ጀማል በስፍራው ብዙ ስርዓት ዜጎች ራሳቸውን የሚያስተዳድሩበት የስራ ዕድል እንደተፈጠረላቸው ነው የሚናገሩት። እዛ ውስጥ ከሚሰሩት ስራ ከሰላሳ አምስት በላይ ያሉ ሰራተኞች ናቸው እዛ ውስጥ እየሰሩ እያገለገሉ ያሉት። ከዚህ የነሱ ደግሞ ትስስር ፈጥረዋል ማለት ነው። የሻሸመኔ ከተማ አስተዳደር የከተማዋን ጽዳትና ውበት ለመጠበቅ ይህንን ስፍራ በከፍተኛ ወጪ ገንብቶ ስለሚገኝ የከተማ ነዋሪዎች የቆሻሻ አወጋገድ ባህል መቀየር ይኖርበታል ይላሉ። በስፍራው የሥራ ዕድል ተጠቃሚዎች አሁንም ቆሻሻን በቸልተኝነት በከተማ መንገዶች ላይ ተደብቆ የመጣል ችግር ስላለ ይህ ሊቀረፍ ይገባል ነው የሚሉት። ማህበረሰቡ በእርግጣው ልምድ አልወሰድም ገና ነው። ለምሳሌ ይህንን የሻሸመኔ ላይ የጀመሩት ሁለት ወር ከዚህ በፊትም ሰርቻለሁ ሌላ ቦታ እና ለማህበረሰቡ ሌሎችም አሉ። ያው ተራጅተው ያሉ ልጆች ስላሉ የትምህርት ግንዛቤ እየሰጧቸው ነው። የከተማ ነዋሪዎች ቆሻሻን በአግባቡ አደራጅተው ለማህበራት እንዲያስረክቡ ግንዛቤ የማስጨበጥ ስራ መከናወኑን የሚገልጹት የማዘጋጃ ቤቱ ምክትል ስራ አስኪያጅና የአገልግሎት ዘርፍ ኃላፊ አቶ አሚን ጀማል በህግ ማስተዳደር በሚቻልበት ላይ በትኩረት ይሰራል ይላሉ። ይህን ስኬታማ በማድረግ የቆሻሻ ስፍራ ቦታውን የኢንዱስትሪ ግብዓቶችና የኤሌክትሪክ ኃይል የሚመነጭበት ቦታ እናደርገዋለን ብለዋል።